ከአስመራ እረፉ በእሳት አትጫወቱ የሚል መልእክት ለአዲስ አበባ ባለስልጣናት ተልኳል። በመጨረሻም ከኤርትራ ከባድ እና ረጅም የመልስ ስሜት ከአስመራ ተሰጥቷል። ስለ ሰሞንኛ ውጥረት፣ ስለ ፋኖ ኃይሎች፣ ስለ ፕሪቶሪያው ውልና ስለ ድንበሩ ጉዳይ ጠቅልል ያለና ዘለግ ያለ ከእስከ ዛሬው የተለየ ምላሽ ተሰጥቷል። ፋኖን እኔ አልደግፍም ከፋኖ ጀርባም ኤርትራ የለችበትም፣ ያለው የመልስ ምቱ ለአዲስ አበባ ባለስልጣናትም ጉድ ያስባለ መልእክት ሰዷል። በቀዳሚነት እናሰማችኋለን። የፋኖ ኃይሎች ደሴ ከተማን አልከበቡም ሲል መከላከያ አስተባበለም። ከሰሞኑ የፋኖ ተዋጊዎች የወሎ መናገሻ የሆነችውን ደሴ ከተማን ዙሪያ እንደከበቡ ሲናገሩ ነበር። መከላከያ በጉዳዩ ላይ ዛሬ ባሰራጨው መረጃ ግን ከተማዋን በታጣቂዎች እንዳልተከበበች ጠቅሶ እንዲያውም በርካታ የጦር መሳሪያዎችን ማርኪያለው ብሏል። ዝርዝሩን አዘጋጅተናል። አንደኛው የህወሓት አንጃ የኤርትራ ጦር ወደ ትግራይ እንዲገባ ፈቅዷል ሲል ፓርቲው ወነጀለም። የቀድሞ የህወሓት አባልና መስራች የሚመሩት ፓርቲ የትግራይ ፍጥጫ አስመልክቶ ባወጣው መግለጫ ህወሓት የትግራይን ዳግም ወደ ጦርነት ሊወስዳት እየሞከረ ነው ብሏል። እንመለስበታለን። በውጭ ዜና ዘገባችን አሜሪካ የደቡብ አፍሪካ አምባሳደርን ከሀገሯ ማባረሯን እነግራችኋለን። ዜና ይስትልን። ውድ የአንድ አፍታ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁ። ከአንድ አፍታ ላሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በመጨረሻውም ከኤርትራ ከባድና ረጅም የመልስ ምት ከአስመራ ተሰጥቷል። ስለ ሰሞነኛው ውጥረት፣ ስለ ፋኖ ኃይሎች፣ ስለ ፕሪቶራውልና ስለ ድንበሩ ጉዳይ ጠቅለል ያለና ዘለጊ ያለ ከእስከ ዛሬው የተለየ ምላሽ ተሰጥቷል። ፋኖን እኔ አልደግፍም፣ ከፋኖ ጀርባ ኤርትራ የለችበትም ያለው የመልስ ምቱ ለአዲስ አበባ ባለሥልጣናትም ጉዲያስ ባለ መልዕክት ሰዷል። ኤርትራ የጦርነት አየሩን የሞሉ ትንተናዎች መሠረት የሌላቸው አልባልታዎች መሆናቸውን ከአስመራ ተቀብሎ በአዲስ አበባ የሚገኘው ኤርትራ ኤምባሲ ያሰራጨው መረጃ ያመላክታል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር አቋሙን ይፋ በሚያደርግበት ቦርድ ክፍሊ ጋዜጣ በመባል በሚታወቀው በኩል ስለ ሰሞነኛው ኢትዮ ኤርትራ ውጥረት ዝርዝር ምላሽ ሰጥቷል። ይህ የኤርትራ ምላሽ ከጄኔራል ጻድቃን ገብረ ተንሳይ፣ እስከ አሜሪካ ዲፕሎማቶች፣ ከኢትዮጵያ ባለሥልጣን እስከ ጌታቸው ረዳም ከሰሞኑ ለተሰነዘሩ ሐሳቦች በሙሉ መልስ ይዟል። የጦርነት ጸሎት በሚል ርዕስ የሚጀምረው የአስመራ የመልስ ምት ባለፉት ቀናት ከተለያዩ አቅጣጫዎች የሚነሱ የጦርነት ቀመስ ሐሳቦች በሬ ወለደ ወሬ ናቸው ተብለዋል። ከሰሞኑ የተነሱ ሐሳቦች አንድ በአንድ የጠቀሰው አስመራው መልስ ጦርነት የማይቀር ነው፣ የምስራቅ አፍሪካ ካርታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል፣ ዓለም አቀፉ ማህበረሰብና ሀያላን አገሮች የተደቀነውን ጦርነት ለማስቆም መፍጠን አለባቸው የሚሉ ጉዳዮች መነሳታቸውን በጽሑፉ ተገልጿል። ከሰሞኑም በዓለም አቀፍ ሚዲያዎች ጭምር ያስተጋቡትን አጀንዳ ላይ እንደተለመደው የኤርትራ ስም በጦርነቱ ድለቃዎቹ በፍጹም ውሸት ታጅቦ ተነስቷል ብሏል። አስመራ በምላሹ የኤርትራ ጦር የትግራይን መሬት ይዟል፣ ኤርትራ ስላልተስማማች የፕሪቶራን ስምምነት ለማክሸፍ ጦርነት ልትከፍት ትችላለች፣ የህዋት አንዱ ወገን ከኤርትራ ጋር ተባብሯል፣ ኤርትራ ፋኖን እየረዳች ነው፣ ከኤርትራ ጀርባ ግብፅና ሳውዲ አረቢያ ያሉ የሚሉ ጮኸቶች በርትተዋል ብላለች። ኤርትራ በሌለሁበት የጦርነት ፍለጋ ስሜን በከንቱ አንስተዋል ላለቻቸው አካላት ማወቅ ያለባቸው እውነታዎች ብላ መልእክት ለካለች። አስመራ የኤርትራ ህዝብ በየብስ በባህርና በደሴት የተትረፈረፈ ሀብት የታደለው መሆኑን በመግለጽ የሱ ያልሆነን አልፈለገም ፈልጎም አያውቅም ብላለች። አስመራ የፕሬዚዳንት ኢሳያስ አባባል ነው ያለችውን ቃል ተጠቅማም የእኛ ያልሆነውን አንፈልግም፣ የራሳችንንም አሳልፈን አንሰጥም የሚለው የኤርትራ የታወቀ መርህ ነው ብላለች። ለቀጠናው ችግር ከውጭ ጣልቃ ገብነት ይልቅ ለራሳቸው ለተዋንያኖች ቅድሚያ በመስጠት መፍትሄውን በ የቀጠናው ኃይሎች ትብብር እንዲፈለግ እንደምትሻም ተመላክተዋል። በዚህ የኤርትራ መንግስት በመተማመን ላይ የተመሰረተ በቀጠናው ህዝቦች መካከል ወንድማማችነት፣ እኩልነት፣ ትብብርና የጋራ ኢኮኖሚያዊ ልማትና አጋርነት የሚያጎለብት መድረክ ለመፍጠር ተገቢ ተሳትፎ እንደምታደርግም ጠቁሟል። አስመራ ከሁሉም የቀጠናው ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት ከአካባቢው መረጋጋት ውጭ ሌላ የለም ብላለች። ጨለማ ጨለማን ማፍረስ አይችልም። ጨለማን የማሸነፍ ኃይል ያለው ብርሃን ብቻ ነው ያለችው ኤርትራ ጦርነት መደለቅ ሰላም ሊያመጣ አይችልም ብላለች። ስለሆነም ፍራትን እና ጥርጣሬን፣ ጥላቻንና ግጭትን ሌት ተቀን እየሰበኩ ጦርነትን ከመደለቅ ይልቅ ለሰላምና ለመተባበር ቁርጠኝነትና ድፍረት ይጠይቃል ብላለች። ዘለግ ባለው የመልስ ምቷ ላይ የአርስቶትልን አባባል ተውሳ፣ ትልቁ ድል ጦርነትን ከማሸነፍ ይልቅ ሰላምን መፍጠር ነው በማለት አቋሟን ደምድማለች። የፋኖ ኃይሎች ደሴ ከተማን አልከበቡም ሲል መከላከያ አስተባበለ። ከሰሞኑ የፋኑ ተዋጊዎች የወሎ መናገሻ የሆነችውን ደሴ ከተማን ዙሪያ እንደከበቡ ሲናገሩ ነበር። መከላከያ በጉዳዩ ላይ ዛሬ ባሰራጨው መግለጫ ግን ከተማዋ በታጣቂዎች እንዳልተከበበች ጠቅሶ እንዲያውም በርካታ የጦር መሳሪያዎችን ማርኪያለሁ ብሏል። በአማራ ክልል ውጊያዎች በዚህ ሳምንት ቀጥለው ተደርገዋል። ከሰሞኑ በተለይ በጎጃምና በደሴ ዙሪያ ጠንካራ ውጊያ ተደርገዋል። ፋኖ ኃይሎች የደሴ ዙሪያውን ውጊያ አስመልክቶ ባሰራጩት መረጃ የደሴ ከተማን ዙሪያ እንደከበቡ ገልጸው ነበር። በዚህ ጉዳይ ላይ ታዲያ መከላከያ ሰራዊት ማስተባበያ አውጥቷል። ሰራዊቱ በማስተባበያው የደሴ መከበብ ውሸት ነው ሲል ገልጾ ሰራዊቱ ጽንፈኛ ሲል የጠራውን ቡድን ደሴ ዙሪያ እንደለመደው ግርግር ፈጥሮ ነበር ሲል የከሰሰ ሲሆን የአጸፋ እርምጃ እንደወሰደበትም ጠቅሷል። የፋኖ ደሴን ከብብ ያለው ማለት ማህበረሰቡን ለማሸበር የተነዛ ነው ያለም ሲሆን ሰራዊቱ በደሴ ዙሪያ የአጸፋ እርምጃ ወስዶም የፋኖ አባላትን እንደገደለና የጦር መሳሪያም እንደማረከ ተናግሯል። በአንጻሩ የፋኖ ኃይሎች ከሰሞኑ በነበረው የደሴ ዙሪያ ውጊያ ድል እንደቀናቸውና ደሴን ለመቆጣጠር እንደተቃረቡ ተናግረዋል። ይህ በእንዲህ እንዳለ የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠይቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጥያቄ አቅርቧል። በዋና ኮሚሽነር መስፍናሪያ የተመራው የኮሚሽኑ ልዑክ ከቀናት በፊት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደር እና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የእስካሁን ስራዎች በዋና ኮሚሽነር መስፍናሪያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ መስጠቱ ተነግረዋል በክልሉ ታጥቀው የሚንቀሳቀሱ ሀያላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደነቀው የኮሚሽኑ ልኡክ ሆኖም አሁንም መሥራት አለባቸው ያላቸውን ስራዎች ጠቁሟል የትግራይ ዲሞክራሲያዊ ፓርቲ ቲዴፓ በወቅታዊ ጉዳዮች ላይ በዛሬው ዕለት በፓርቲው ጽሕፈት ቤት በሰጠው መግለጫ ህወሓት ትግራይን ዳግም ወደ ጦርነት ሊወስዳት እየሞከረ ነው ሲል አስታውቋል። መግለጫውን የሰጡት የፓርቲው ሊቀመንበር ዶክተር አረጋዊ በርሄ በትግራይ ክልል የጦርነት ደመና እያንዣበበ በመሆኑ የተሰጠ መግለጫ መሆኑን ተናግረዋል። በተለይም ይህ ጦርነት እንዲመጣ የሚቀሰቅሱ አካላት በመኖራቸው እነዚህ አካላት አደብ እንዲገዙ በማሰብ የተሰጠ ነው በማለት ሀሳባቸውን ሰጥተዋል። አንዱ የህወሓት ቡድን ስልጣን አጣለሁ የሚል ፍርሃት ስላለው የኤርትራውን የሰላም ስምምነት እንዳይተገበር በተቻለው መጠን እየሞከረ ነው ሲሉም ሊቀመንበሩ ተናግረዋል። የፕሪቶሪያው የሰላም ስምምነት አካታች የሆነ የጊዜያዊ አስተዳደር እንዲፈጠር የሚፈቅድ ቢሆንም ህዋት ግን ሁሉንም የአስተዳደር ስልጣን ወደ ራሱ በመውሰድ ፍታዊ የአስተዳደር ሂደት እንዳይኖር አድርጓል ብለዋል። በዚህም ትግራይ ዳግም ወደ ጦርነት እንድትገባ የሚያደርግ ከመሆኑም በላይ የፌዴራል መንግስቱ ይህንን ስምምነት ላለመተግበሩ ተጠያቂ ነው ሲሉም በመግለጫቸው ወቅሰዋል። ፍዴፓ በትግራይ ላይ ጦርነት በድጋሚ መምጣት የለበትም የሚል ጽኑ አቋም እንዳለው የገለጸ ሲሆን ከዚህ በተጨማሪ ፕሪቶሪያ የሰላም ስምምነት ሙሉ በሙሉ ሊተገበር ይገባልና አጽንኦት ይሰጠው ብለዋል። ይህ ጦርነት ፈላጊ ተብሎ የተጠቀሰው ቡድን በግልጽ የትኛው የህወሓት ቡድን ነው ሲሉ ከአዱ የፓርቲው ሊቀመንበር ዶክተር አረጋዊ ብርሄን ጠይቋል። ሊቀመንበሩ ይህንን ሲመልሱ ከኤርትራ ኃይሎች ጋር ግንኙነት ያለው እንዲያውም ትግራይ ውስጥ የኤርትራ ኃይሎች ዘልቀው እንዲገቡ የፈቀደው ቡድን ነው ብለዋል። የፕሪቶሪያው ስምምነት ሲፈረም ህወሓት አንድ ቡድን የነበረ ቢሆንም አንዱ ከፌዴራል መንግስት ጋር በመተባበር ስምምነቱ እንዲተገበር ሲጥር፣ በሌላ በኩል የሚመራው ቡድን ግን ከዚያ በተቃራኒ እየሄደ ነው ሲሉ ኮንነውታል። ይህ ሲባል ግን አቶ ጌታቸው ረዳ የሚመራው ጊዜው አስተዳደር በርካታ ችግሮች ቢኖሩበትም በአንጻራዊነት ጦርነት እንዲቆም አድርጓል ብለዋል። ሌላው ትግራይ ከፕሪቶሪያ የሰላም ስምምነት ወዲህ አሁንም ድረስ ከፍተኛ ችግር ውስጥ መሆኗ ይታወቃል። ለመሆኑ እንዲህ ያለው መግለጫ ለመስጠት ፓርቲው አልዘገየም ወይ ሲሉ አህዱ ለጠየቀው ጥያቄ ሊቀመንበሩ ሲመልሱ አልዘገየም ብለዋል። ከመጀመሪያውንም ጀምሮ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲተገበር በሚል ጥሪዎችን አድርገናል ሲሉም ለአህዱ መልሰዋል። ከዚህ በተጨማሪም በትግራይ ውስጥ ገብተው እንዳይንቀሳቀሱና ጥረት እንዳያደርጉ በአንዱ ህዋት ቡ ድን ጫና እንደደረሰባቸው በመግለጽ አሁን ቢያንስ ቢሮ መክፈት መቻሉን ገልጸዋል።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 የሚሰራ ፖለቲከኛ ነው የሚል አስተያየት ሰጥተዋል። ይህንን ተከትሎም አምባሳደር ራሱል በአሜሪካ መቆየት የሚያስችላቸውን የዲፕሎማሲ ፍቃድ የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል። የደቡብ አፍሪካ ፕሬዚዳንት ጽህፈት ቤት በጉዳዩ ዙሪያ ባወጣው መግለጫ በውሳኔው ማዘኑን ገልጾ ከአሜሪካ ጋር ጥብቅና የጋራ ተጠቃሚነት ያለው ወዳጅነት ለመመስረት እንደሚሰራ አስታውቋል። አሜሪካ የሀገራትን አምባሳደር የማባረር ልምድ የሌላት ሲሆን በተለይ ከቀዝቃዛው ጦርነት ጊዜ ጀምሮ ሽኩቻ ውስጥ ከነበረችባቸው ሩሲያና ሌሎች ሀገር የሀገራትን አምባሳደሮች አላባረረችም ነበር። የፕሬዝዳንት ትራምፕ አስተዳደር ደቡብ አፍሪካ ላይ ጫና ያሳደረው የነጮችን መሬት እየቀማች ነው በሚል ነው። ደቡብ አፍሪካ ግን ይህንን ክስ በተደጋጋሚ ውድቅ አድርጋለች።